ለማንተ ዘን አርገ መጣ እንጂ ፊት ለፊት አልገጠምከኝ እና አንተ እኔ ንመታለሁ እያልኬ ነው ። ለማንኛውም በመርፌ ቢወጉ ምተነፍስ አንተ እኮ ነገር እያዋለ። ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? አንድ ሚሊዮን ብር ታዘጋጅልኛለሽ። እንግዲህ ቆርጣ ወደ ገጠር ትገባ ነው። እኔ በጣም የገረመኝ ነገር አባባ ወደ ገጠር ልገባ ነው ስትል፣ ያው የእሷንም ፍላጎት ላለመጫን ማለትም አይ አስጌቢ አይባልም። እችስ ምንም ቢሆን የሰው ሰው ናት፣ ምንም ቢሆን ማለት ነው። ነገር ግን አንድ ሰው ስድስት አመት ኖረ ማለት እንደ ቤተሰብ ነው። በተለይ በኛ እንደ ቤተሰብ ነው እንደ ቤተሰብ ነው የሚታየው። እና ትሁት እንግዲህ ቀላል ነገር አይደለም ያደረገችው። እንደ ኖርማሊ የቤት ሰራተኛ እንኳን አይደለም፣ እንደ ቤተሰብ ብዙ ነገር ብዙ ሚስጥር ታውቃለች። ብዙ ፈተናዎችን ለአባባ ስትል ብዙ ፈተናዎችንም ተጋፍጣለች። እና ይህንን ሁሉ ያደረገችውን ትሁትን ግን እንደዚሁ ሊሄድ ነው ስትል እሺ ብሎ ፈቅዶ መላኩ አባባ ምንም እንኳን መልካም ቢሆንም የምትፈልጊውን ነገር ግዥ፣ እንደዚህ እንዴት ሳት ተዘጋጅ ትሄጃለሽ የሚለው ነገሮቹ በጣም ጥሩና ገንቢ ሆነው ሳለ ነገር ግን እች ልጅ አሁን የምትሄደው ከካሊብ ጋር ተጣልታ ነው። አባባ ደግሞ ትሁትን እንደ ካሊብ እንደ ልጅ ነው የማይሽ ብለዋታል። ስለዚህ እንደ ካሊብ ከሆነች ካሊብና ትሁት እንደ አንድ ልጅ ከሆነ እውነት የሚያያቸው አባባ ማስታረቅ ነበረበት። ምክንያቱም እህትና ወንድም ተጣልተው ገጠር ልትሄድ አይገባም። ነገር ግን እሷም ፊቷን አዞራለች። ፊቷን ያዞረችበት ምክንያት ደግሞ ካሊብ በእርግጥ ጥሩ ነገር አልተናገረም። ከዚህም በፊት ወይኮ ካሌ በእውነት ለመናገር በጣም እንደሚወዳት ግልጽ ነው። ነገር ግን አሁን ላይ ተጣልታ በእርግጥ እሱም ገብቶ በእኔ ምክንያት አትጂ ብሏታል። ነገር ግን ከእሷ ይቅርታውን እስካላገኘ ድረስ አባባም ቢሆን አስታርቀዋቸው ነው ልትሄድ የሚገባው፣ መሄድ እንኳን ካለባት ማለት ነው። ነገር ግን ቲና እያለች ደግሞ እሱ ፍቅሩንም በጣም እኮ ያፈቅራታል። ነገር ግን ፍቅሬን ብገልጽላት ቲናስ ነው ቲና እንግዲህ፣ ቤት ውስጥ አለች። እጅ ተንካሴስ ማለት ነው እሷ እያለች ደግሞ ወድሻለሁ፣ አፈቅርሻለሁ ብሎ ለትሁት መናገሩ እንደ ብልግና ተሰምቶት ይመስላል ካሊብ ፍቅሩን ደብቆ ቁጭ ያለው ማለት ነው። ነገር ግን ኤዱ ከዚህ በፊትም ነግራው ነበረ፣ ፍቅር ወይም ደግሞ ትዳር እኮ የወረቀት ጉዳይ አይደለም ብለዋለች። እውነት እንዳለችው አዎ፣ ፍቅር የወረቀት ጉዳይ አይደለም፣ ወረቀት አይደለም ፍቅርን የሚገዛው የሚገነባው። በልብህ አፍቅር፣ በልብህ ቤትህን ስራ ወረቀቱ እቺ ዞሮ ዞሮ ስለማትፈልጋት እሷም ማትፈልገ ማንተ ብቻ ሳትሆን፣ ስለዚህ ወረቀቱ መቀደዱ አይቀሬ ነው። እና ያኔ ሲቀደድ ለዚችኛው ማለትም ለምትወዳት ታጸድቀዋለ። ለጊዜው ግን ፍቅርን በልብ ስራ ብላ ብዙ ትምህርት አስተምረዋለች። ይህንንም ያደረገችው እሷ ለትሁት ብላ ነው ለሱ ብቻ ብላ አይደለም ለሁለቱም የሚጠቅም ነገር ነው እንግዲህ ይህንን ምክር ስለመከረችውም ነው እሱ ደግሞ በስህተት ሄዶ ለትሁት ስለ ኤደን እንደ ጥሩ ልጅ ናት እንደዚህ ናት እንደዛ ናት ብሎ ዳኒ ቀረበት ብሎ ተናግሯል በእርግጥ እዚህ ጋር ካሊብ ያጠፋው ጥፋት ምንድን ነው ኤደንን ሲክብ ሲክብ በቃ ኤደንን አፍቅሯታል እኔንማ ለእኔ ቦታ የለውም ብላ እንድታስብ ያደረጋት እኮ በራሱ ጊዜ ነው ምክንያቱ ደግሞ ምንድን ነው ትሁቴ እውነት ለመናገር አዎ ዳኒ በጣም ነው እየቀረችበት፣ በጣም ጎበዝ ልጅ ናት። ይህንን ነገር ሁሉ ካለ በኋላ ይህንን ስል ግን እንዳይከፋሽ፣ ምክንያቱም አንቺም በጣም ጎበዝ ነሽ፣ አንቺም ትሁት ነሽ ብሎ ስለ እሷም አፕሪሼት ማድረግ ነበረበት። የእሷንም ደግሞ መልካም ጎኗን መናገር ነበረበት። የእሷን መልካም ጎን ነግሯት ቢሆን ኑሮ አሁን ላይ እሷ ተስፋ አትቆርጥም ነበረ። ጭራሹን እኮ አግብቷል ብላ ነው እንግዲህ ተስፋ የቆረጠችው። እና የወደድኩት ሰው ኦልሬዲ አግብተዋል ብላለች ማለት ነው። ነገር ግን አላገባም ግን በልቡ ያነገሳት ሴት አለ። ስለዚህ በልብ ካነገሰ አንድ ሰው ትዳሩ ዋናው ነገር ልብ ላይ ነው ትልቁ መሰረቱ የሚጣለው በሚል ነው። እሷም እንግዲህ አይ አግብተዋል፣ ስለዚህ ይሄ ሀብል አያስፈልግም ብላ መልሳለታለች። ሀብሉ እንግዲህ ካሊብ ለምትወጁ ሰው ስጭው ነበር ያላት። ኦልሬዲ ለምትወደው ሰው ሰጥተዋለች በተዘዋዋሪ ማለት ነው ምክንያቱም እንግዲህ እሷ ካሊብ የምወደው ሰው ስላገባ ቀለበት ይሄ ሀብሉ አንተ ጋ ነው መቀመጥ ያለበት ብላ ለእሱ ሰጥተዋለች። ያው በተዘዋዋሪ ለምታፈቅረው ሰው ሰጥታለች ማለት ነው። ነገር ግን ካሌ በዚህ ጋ ሁለተኛ ታዲያ አታፈቅሪ ሞይ ሲላት ልቤ ተሰብሯል ብላለች ማለት እውነት ነው። ልባ ተሰብሯል። ምክንያቱም እሱ ኤደንን የሚወድ መስሎ ስለታያት ነው። እንግዲህ በጣም የሚገርመው ነገር ደግሞ ቲና አባባን ተከታትላ ይቅርታ አድርግልኝ ስትል ነበረ። በጣም ነው የሚገርመው በጣም የሚገርመው ነገር በሁለት ማለት እንዴት ነው ሰው እንዴት በሁለት ፊት ላይ ይበላል? አባባን ፊት ለፊት ይቅርታ አርግልኝ አጥፍቻለሁ፣ ተጸጽቻለሁ ትላለች፣ በጀርባ ደግሞ ዳኔን እንገናኝ ብላ ደግሞ ስታገኘው ደግሞ እንዴ፣ ቆይ አንተ ምን ሆና ነው ለምንድነው ቤት ውስጥ የምትጎዘጎዘው በእኔ ምክንያት አይደል እንደ የገባኸው፣ ስለዚህ እኔ የምልህን ነገር አድርግ። እንዴ እስኪ አስበው እነዚህ ሰዎች እነዚህን ሰዎች እንደምንም ተበቅለን ገንዘብ እንውሰድ ነው ምለ ትላለች። እና እቺ በነገራችን ላይ በህይወታችንም ላይ እንደዚህ እንደ ውሃ የሚዋልል ሰው መጨረሻ ያስጠላል። ምክንያቱም ወይ ይቅርታ አድርጉልኝ ብላ ባባ ይቅርታ እንዲያደርግላት አድርጋ መልካም ሴት አልሆነች፣ ወይ ደግሞ በቃ መጥፎ ናት ተብላ መጥፎነቷን ይዛ ቁጭ ላለች፣ ግራ ተገብታ ግራ የምታጋባ ሴት ሆናለች ማለት ነው። ቲና ቲና እንግዲህ ለራሷ ግራ ተገብታ ሰውንም ነው ደግሞ ድጋሜ ግራ የምታጋባው። ይህንንም የሆነበት ምክንያት የእሷ የማስተዋል ችግር ነው። ምክንያቱም አንዴ አንዴ ቁጭ ብለን ልናስብ ይገባል። አሁን ላይ በሀይል እኮ ሞከረች፣ እንኳን ሌላ አሳገተች አባባል የእሷን እሺ ብለው ያገቱ ያገተላት ሰውዬ ማለት ነው። ገንዘቧን ተቀብሎ አራት መቶ ሀምሳ ሺህ በኋላ ደግሞ ሌላ አንድ ፖስታ ብር ያንን ሁሉ ብር የተቀበለ ሰውዬ እኮ አባባን ካገተ በኋላ ጭራሽ ዋሽቷታል። ያልሞተውን ሰውዬ አይሞተዋ እንገድ እየዋሉ ብሎ ያ ብቻ አይደለም። አሁን ላይ እያስፈራራት ይገኛል። ብር አምጪ፣ አንድ ሚሊየን ብር ካላመጣሽ ጭራሽ አለቅሽም ብሏታል። እንዴ ይህንን ለዳኒ ነግረዋለች። ዳኒ ደግሞ እንዴ ቁጥር አያውቅም እንዴ ምን ማለት ነው አንድ ሚሊዮን ብር ማለት ብሎ እሱም ተቆጥቷል። ዞሮ ዞሮ ግን ብር ይፈልጋል ሰውየው ማለት ነው። እና እሷ ደግሞ በጣም የሚገርመው ነገር ገንዘቡን ካላመጣሽ አንቺኑ አግትሻለሁ፣ አንገላተሻለሁ፣ አሰቃይሻለሁ ብሏታል። ይሄ ብቻ አይደለም፣ አካቹ እንግዲህ አባባም ጋር ሂዶ በጣም ሲነጋገሩ ነበረ። አባባም እኔ እንኳን በጨለማ ጨለማን ተገን አድርገ መተ ስለሆነ ነው እንጂ በግልጽ ብትመጣ በመርፌ ቢሉ የምትፈነዳ ነው የምትመስለው ብሎ እንግዲህ አባባ መመለስ ያለበትን መልሶለታል ማለት ነው እንግዲህ በጣም የሚገርመው በእርግጥ አባባ እያሏት ያሉት ቲናን ምንድ ነው በተግባር አሳይኝ ይቅርታውን በአፍሽ አልፈልግም ብለዋል። ለምን ድጋሜ እንድትሸውዳቸው አይፈልጉም። በጣም ብዙ ጊዜ ሸውዳለች፣ ብዙ ጊዜ ዋሽታለች ማለት ነው። ቲና ምንም ቢሆን ነው ቲና የማትመለሰው ምንም ቢሆን ተመክራ የምትድን ሴት አይደለችም። ስለዚህ ተመክራ ተመክራ የምትድን ስላልሆነች አሁን ላይ አባባ በጣም ነው ተስፋ የቆረጡት። እና እዛ ቤት ውስጥ እንግዲህ ብዙ ነገር ፈልጋ ነው የገባችው። ሲጀመር ማለት ነው ቲና ለገንዘብ ብላ ስለገባች አሁን ላይ ቲና ማለት ነው ካሊብንም እያስጨነቀችው ነው። ስለ ትሁት መሄድ እራሱ እሷ ናት ሄዳ የተናገረችው። አሁን ላይ ግን ትሁትን እሷ ታሳግታታለች ተብሎ ይሰጋል። እናንተ ምን ትላላችሁ? ታሳግታት ይሆን እንደው? እስኪ እውነት ለመናገር ካሳገተቻት በጣም ነው የሚደብረው ማለት ነው እንግዲህ ቲና ትሁትን ካሳገተቻት፣ ካሊብ ምን ሊያደርግ ይችላል? ትሁት ጎበዝ ስለሆነች ነው አባባን ያስመለጠችው። አሁን ላይ እሷን ማን ሊያስመልጣት ይችላል? ማን ሊያግዛት ይችላል? በዛ ላይ ደግሞ እኮ ገጠር ሊሄድ ነው ብላ አረዴ ከወጣች በኋላ ስልኳም እንኳን አልሰራም ቢል በቃ ስልኳ ተሰርቆ ነው ብቻ ሌላ ሌላ ሊሉ ይችላሉና ትሁት ከታገተች ማን ሊያስወጣት ይችላል? በእርግጥ አባባ ዳኒን፣ አይ አንተ እኮ ለዚህ ቤት ታስፈልጋለህ፣ በተለይ ደግሞ እኮ የእሷንም ወሬ ቢሆን ታመጣለህ ብለው እንግዲህ ዳኒ ከመሄድ ተቆጥቧል። ማለትም አልሄደም ቀርቷል። እና አሁን ላይ ትሁትን ልታሳግታት ትችላለች ተብሎ እየተገመተ ነው። እናንተ ምን ትላላችሁ? ውድ ቤተሰቦች፣ ሌላው እንግዲህ ቴና እንግዲህ ገብታ ካሊብ ክላስ ማለት ነው ካሊብን በቃ የምናወራው ነገር አለ የምንነጋገረው ነገር አለ እያለች ነው። ይህንን ደግሞ ያደረገችው አባባ ሳሎን ላይ ቲናና ካሊብ እያሉ ማለት ነው። ቆይ እናንተ ልጆች ለምንድን ነው ቤቴን ለቃችሁልኝ የማትወጡት? እንዳንቺ አይነት አስመሳይ እንደዚህ አይነት ደንቆሮ ቤቴ እንድትቀመጡ አልፈልግም። ማሰብ የማይችል እንደዚህ አይነት ማሰብ የማይችል እንዳንቺ አይነት ደግሞ አስመሳይ። እውነት ለመናገር አባባ ልክ ናቸው። ቲና በጣም አስመሳይ ናት። እና ሚስትህን ይዘው ጣልኝ ብለዋል አባባ። ካሌብን በዛ ሰዓት በጣም ነው ደስ ያላት። ከዛም ደግሞ አባዬ አመሰግናለሁ፣ ሚስትነቴን ስላልከዳ ብላለች። ከዳ አልከዳ ዙሮ ዙሮ እኮ ራሷ እኮ ናት እውነት ለመናገር ሚስትነቷን አፍራበት ውሽማ ያመጣቸው እኮ ራሷ ናትኝ። በጣም እኮ ነው የሚገርመው። እና አሁን ላይ ግን እሷ ደግሞ ምን እያለች ትገኛለች? ለምንድን ነው እኔ እናንተ የማናውራው ማውራት አለብን መነጋገር አለብን፣ ተነጋግረን የምንፈታው ብዙ ነገር አለ ትለዋለች ካሌብን። ካሌብም እንግዲህ አልፈልግም ብሏታል። ነገር ግን እሷ ኦኬ እኔ ጋር ካላወራማ ችግር የለውም ነገሩ ቀላል ነው ብላ እንግዲህ ምን አድርጋለች? አጋቹን አግኝታ ወይ ካሌብን ወይ ትሁትን አግትልኝ እያለች ተሰምታለች። እንግዲህ ትሁትን ልታሳግታ ትችላለች። በዚህ ቅጽበት ማለትም ወደ ገጠር ልሄድ ነው ብላ ኦልሬዲ ወጥታለች ትሁት ማለት ነው። እና ደግሞ አባቱን ራሱ እንግዲህ ካሊብ ማለት ነው ለትሁት እሱ እኮ ዝም ብሎ ነው ምን አባዬ እኮ ዝም ብሎ ነው ምን እኮ እያለ አባቱን ሲያጣጥል ነበረ። ና ትሁትም ይኸውልህ ስለ እሱ እኔ አይመለከተኝም፣ አንተ ስለምትለው አባዬ እኮ ውጣ አለኝ፣ ከቤት ውጣ አለኝ ሁላ እያላት ነበረ። ይኸውልህ እኔ እሱ የአባትና የልጅ ጉዳይ ነው፣ እኔን አይመለከተኝም። ራሳችሁ ናችሁ የምታውቁት፣ ግን በአባት ምርቃት አምናለሁ። እና እንዴት ስለ አባት እንደዚህ ታወራለህ? ጓደኛ ጓ ስለ ጓደኛ የምታወራ እኮ ነው የማትመስለው እንዴ፣ እንደ አባት አድርጋ አክብረህ አውራ እንጂ ምን አስበህ ነው? ምን ሆነ ነው? እኔ በአባት መርቃት በጣም አምናለሁ ብላለች። በነገራችን ላይ ትወት አሁን ላይ ወደ ገጠር ከሄደች ወደ ክፍለ ሀገር ወደ ቤተሰቦቿ ከሄደች ለእሷ እኮ ብላለች እኮ እንደ ብርቅ ድንቅ የሚያዩ ቤተሰቦች እኮ አሉኝ ለቤተሰቦች እኮ ልጅ ነኝ፣ ለአንተ ሰራተኛ ብሆንም ብላ በጣም ነው የተናደደችበት። በነገራችን ላይ እና ታዲያ ካሊብ፣ እሱን ተይውና ምናምን ይላል ማለት ነው። አባቱን እንደ ጓደኛ አድርጎ ነው እያወራ ያለው፣ እና በጣም ነው የሚያሳዝነው። እና እንግዲህ ካሊብ ጭራሹንም ሄዶ ደግሞ ዳኔንም ይውል፣ ከቤቴ መቼ ነው የምትወጣልኝ? እሱ እኮ ገና ውጣ እየተባለ ነው እንዲህ ቤቴ ነው ሲልም ደግሞ ማነው ያለክ ብርክ ያለ ቤት ነው ያለህ? ማን ነው እያለው ነው አባባ ካሊብ። እንዲያባይ ምንሆነ ምን ሆነ ነው ቤቴ እኮ ነው ምን ሆነሃል ዛሬ እያለ ይዳረቃል ማለት ነው። እና ካሊብን ካሊብ ዳኒንም ውጣ እያለ ነው፣ ትሁትንም ሊያሰናብት ነው። የቤቱን ሸክም አሁን ትሁት ከሄደች የቤቱን ሸክም ማን ነው የሚሸከመው ነው? ካሊብን ማን ነው የሚችለው ነው? የአባባንስ ነገር ብዙ ነገር ነው። ስለዚህ ትሁት መሄድ የለባትም ብዬ አምናለው እንደኔ እንግዲህ ከወደ ውጭም ካሊብ መጥቶ እትትን እንዳትሄድ ያደርጋል ተብሎም ይጠበቃልኝ። እንግዲህ ቀጣዩን ደግሞ በቀጣይ ክፍል ይዤ ላችሁ የሚመጣ ይሆናል። ለአሁኑ ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን ግን አትርሱ ተወዳጆች። ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን፣ ሰላማችሁ ብዝት ይበልልኝ። በያላችሁበት መልካም ጊዜ ተመኘውላችሁ።